ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮኒስ ቤተሰቦች ሰቦች የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማማር ዜናዎችን ነግራችኋለሁ። ኢትዮኒስን ሰብስክራይብ በማድረግ ቤተሰብ ኩኑ፣ አብራችሁን ቆዩ። በአማራ ክልል የአገዛዙ ጦር የመጨረሻ ያለውን ዘመቻ ለመክፈት እየተዘጋጀ መሆኑ ተጋለጠ። አገዛዙ በዚህ የመጨረሻ ባለው ዘመቻ ዋና ዋና የፋኖ መሪዎች አሉበት ያላቸውን አካባቢዎች ላይ ትኩረት አድርገው ውጊያ እንደሚያደርግም ነው በአገዛዙ ቅድ ላይ ይጠቀሰው። በክልሉ የአብይ አህመድ አገዛዝ በአርኮ ያስጀመረው ጦርነት ላለፉት ሁለት ዓመታት የቀጠለ ሲሆን አገዛዙ ከ80 ፐርሰንት በላይ የክልሉን ይዞታ አብፋን ኃይሎች ቢነጠቅም አሁንም ጦርነት ለማስቀጠል ቆርጦ ተነስቷል። በቀሪ 20 ፐርሰንት ውስጥ አሰራራቸው ግራ ለመትከሉን ያረጋገጡት የብልጽግና የክልሉ ርዕሰ መስተዳደር አረጋ ከበደ ደግሞ ልማት ላይ ነን ሲሉ ተናግረዋል። በክልሉ ጉዳይ ላይ ያሉ ወቅታዊ ጉዳዮችን በዝርዝር አዘጋጅተናል። በኦሮሚያ ክልል የብልጽግና አመራሮችና የክልል መንግስት የቢሮ ኃላፊዎች ለወታደራዊ ስልጠና ክተት ተጠርተዋል ተባለም። አገዛዙ ወጣቶችን በጅምላ እያፈሰ የግዳጅ ውትድና ስልጠና መላኩን የቀጠለ ሲሆን አሁን ደግሞ የክልሉ አመራሮች እስከ ቀበሌ ድረስ ያሉ ወታደራዊ ስልጠና መውሰዳቸውን ጀምረዋል። በአዳማና መሰል የክልሉ ከተሞች ግን አሁንም ነዋሪዎችና ወጣቶች ተሳቀ ያሉት በሚታፈሱ ወጣቶች የተነሳ ነው። ገንዘብ ያለው አመለጠም፣ ገንዘብ የሌለው ደግሞ ቀለጠ እያሉ ነዋሪዎች ቀጥለዋል። በዚህም ላይ ተጨማሪያል። የሰላም ሚኒስቴር ተፈናቃዮች ወደ ቀያቸው እንዳይመለሱ የፖለቲካ ማስያዣ ሆኖ አላለም። በትግራይ ክልል በነበረው ጦርነት ተፈናቅሎ የነበሩ ዜጎች የመለስ እንቅስቃሴ ተጀምሮ ነበር ያለው የሰላም ሚኒስቴርም ተፈናቃዮች የፖለቲካ አጀንዳና ማያዣ ማድረግ የሚፈልግ አካል እንዳይመለሱ አድርጓል ማለት የሰላም ሚኒስትሩ ራሳቸው ህወሓትን ከሰዋል። ሁለት ሚሊዮን ተፈናቃዮች አሉኝ ያለው የአገዛዙ የሰላም ሚኒስቴር ለመለስ አልቻልኩም ያለበት ምክንያት አቅርቧል። በዝርዝር ነው ያለን የኢትዮጵያ ሰራተኞች ከአመት በፊት ላነሷቸው አንገብጋቢ ጥያቄዎች ጠቅላይ ሚኒስትሩ ምላሽ እንዳልሰጧቸው ጠይቀው ድጋሜ ልናገኝዎት እንፈልጋለን በማለት ጠይቀዋል። የዘንድሮ የሰራተኞች በዓል መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ሰጠን በሚል መሪ ቃል ለማክበር ትገደናል ያሉ የሰራተኞች ማህበር የኑሮ ጫና፣ የታክስ ብዛት ለሰራተኛው ከባድ ሆኗል፣ ይህን ልንታገለው ግድለናል። በመጀመሪያ ግን ጠቅላይ ሚኒስትሩ ድጋሚ ያገኙን ሲሉ ጥያቄ አቅርበዋል። በዝርዝር ነው ያለ የጠቅላይ ሚኒስትሩ የግል አክቲቪስት ናቸው የሚባሉት ስዩም ተሾመ ከአቶ ዮሐንስ ባያሎና ከአቶ ክርስቲያን ታደለ የቀረበባቸውን ክስ ምላሽ የማይሰጡት በፌዴራል ፖሊስ ከላ ነው ሲል የከፍተኛ ፍርድ ቤት ወነጀለም። ስዩም ተሾመ የተባለው ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና፣ ስማችን ማጉደፍ የሚቀጥል ከሆነ ስራችን ልናቁም እንገደዳለን ያለው የከፍተኛ ፍርድ ቤት ዳኞች ናቸው። ፌደራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ያለ ሲሆን ዳኞቹ በኩላቸው ለፍት ስርዓቱ ያለውን ንቀት ማሳያ እንደሆነ የፌደራል ፖሊስን ጭምር ወንጅሏን በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። በአማራ ክልል የአገዛዙ ጦር የመጨረሻ ያለውን ዘመቻ ለመክፈት እንደተዘጋጀ መሆኑን ተጋለጠ። አገዛዙ በዚህ የመጨረሻ ባለው ዘመቻ ዋና ዋና የፋኖ መሪዎች አሉበት ያላቸውን አካባቢዎች ላይ ትኩረት አድርጎ ውጊያል እንደሚያደርግ በአገዛዙ ቅር ላይ ጠቅሷል። በክልሉ የአብይ አህመድ አገዛዝ ባርኮ ያስጀምረው ጦርነት ላለፉት ሁለት ዓመታት የቀጠለ ሲሆን አገዛዙ ከ80 ፐርሰንት በላይ የክልሉን ይዞታ በፋኖ ኃይሎች ተነጥቋል። በቀሪ 20 ፐርሰንት ውስጥ አሰራራቸው እግር መትከል ያላረጋገጡት አረጋ ከበደ ደግሞ አሁን ላይ ልማት ላይ ነን ይላሉ። በክልሉ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ባለፉት ሁለት ዓመታት ካለረፍት በቀጠለበት ሁኔታ አሁንም አገዛዙ ሌላ የመጨረሻ ሲል የጠራውን ዘመቻ ለመክፈት መዘጋጀቱን ሾልኮ የወጣ መረጃ አመላክቷል። በዚህ የመጨረሻ የተባለ ዘመቻ የአገዛዙ ጦር በዋና ዋና የፋኖ መሪዎች መገኛ በተባሉ ቦታዎች የበለጠ ትኩረት አድርጎ የአገዛዙ ጦር ሙሉ ውጊያ እንዲያደርግ መታቀሉ ተጋልጧል። በዚህም በሌትራል ጀራል አሰፋ ችኮል የሚመራው የአገዛዙ ሰሜን ምስራቅ እዝ በወሎ ቀጠናም ጀነራል ብርሃን በቀለ የሚመራው ሰሜን ምዕራብ እዝ በሰሜን ማዕከላዊና ምዕራባዊ ጎንደር ቀጠና በሌትራል ጀነራል ማህምድ ሰማይ የሚመራው ደቡብ እዝ በጎጃም ና ደቡብ ጎንደር ቀጠና እንዲሁም በሌትራል ጀነራል ሹማብ ድታ የሚመራውና የኮማንዶና አየር ወለድ እዝ በሸዋ ቀጠናዎች የመጨረሻ የተባለውን ዘመቻ በውጤት እንዲፈጽሙ ትእዛዝ ወርዶላቸዋል ተብሏል። በአማራ ክልል ጦርነት የከፈተው የአገዛዙ መከላከያ በየእዙ በቅርቡ ከተመረቁ ሰልጣኞች ተከፋፍሎ ሀይል ተጨመረለት መሆኑ የታወቀ ሲሆን ከመከላከያ በተጨማሪ የአድማብ የካቲና ፖሊስ ሚኒሻና ሰላም አስከባሪ የተባለ ኃይል በጋራ ጥምር ጦር በሚል የመጨረሻ በተባለው ዘመቻ ላይ ይሳትፋል ሲሉ ነው ስለ ሁኔታው የጠየቅናቸው የኢትዮንስ የመረጃ ምንጮች ያረጋገጡትም። በዚሁ ዘመቻ የፋኖ አመራሮች ኢላማ በማድረግ ተጨባጭ ለውጥ ማሳየት አለብን በሚል የመላይ አዛዦች እቅዱን እንዳወጡ የጠቀሱት እኒው ምንጭ በዘመቻው የብልጽግና ካሪዎች መረጃ በመሰብሰብና በማቀበል እንዲሳተፉ መመሪያ ወርዶላቸዋል ተብሏል። የአገዛዝ ጦር ክረምቱን በመግባቱ በፊት ጽንፈኛውን ካልበተን ነው መሪ ካላሳጣ ነው በስተቀር በክረምቱ የበለጠ ያንሰራራል የሚል ስጋት ግምገማ እንዳለው ከሳምንት በፊት በአዛዦች በኩል ውይይት ከተደረገ በኋላ ነው ይህ የመጨረሻ የተባለውን ዘመቻ ሊከፈት የተወሰነው ሲሉም የመረጃ ምንጫችን ተናግረዋል። ለዚህ ለዚህ ዘመቻ አየር ኃይልና ድሮን ጨምሮ ሚካናይዝድ ጦሩ ቀይ ዞን ተብለው በተለዩ አካባቢዎች መጠነሰፊ ጥቃት ለመክፈት መታቀዱን ነው ለማወቅ የቻልነው። አገዛዙ በአማራ ክልል ጦርነቱን ከከፈተበት ጊዜ ጀምሮ በሳምንት ጊዜ ውስጥ ጥቃቸውን ብቻ ሳይሆን ቀበቷቸውን አስፈታለሁ በሚል እቅዳቸውን ጨምሮም በርካታ ጊዜም የመጨረሻ የተባሉ የዘመቻ እቅዶች ወጥተው ውጤት እንዳላመጡ በተግባር መታየቱ ይታወቃል። ሆኖም አገዛዙ አሁንም ሌላ ዙር የመጨረሻ የተባለ ዘመቻ ለማድረግ መዘጋጀቱን የታወቀው። ይህ በእንዲህ እንዳለ በጎጃም ቀጠና ፋግታና ቡሬ አካባቢ ከትላንት የቀጠለው ውጊያ እየተደረገ እንደሚገኝ የፋኑ የመረጃ ምንጮች ነግረውናል። በተለይም በቡሬና ጃቢ ጥናን ቀጠናዎች ከተማዎች የብርሸሉቆ ወታደራዊ ማሰልጠኛ ዙሪያ አካባቢዎች የተከፈተው ውጊያ በከባድ መሳሪያዎች የታገዘ መሆኑ ነው የመረጃ ምንጮች ተናገሩት። ሆኖም እስካሁን በውጊያ የርሰ ጉዳት ለማወቅ አልተቻለም። የአገዛዝ ጦር ደግሞ በሰሜን ሸዋ ዞን ደራ ወረዳ በቱቲና ወሪ ገብሩ ቀበሌዎች የጽንፈኛውና የአሸባሪ ሸኔ ቡድን አባላት ላይ እርምጃ ወስጃለሁ ሲል አስታውቋል። በሌላ በኩል 80 ፐርሰንት ክልላቸውን ለፋኖይል ያስረከቡትና 20 ፐርሰንት ክልላቸው ላይ ግር መትከል ያቃጣቸው የብልጽግና የክልሉ እርሰ መስተዳድር አቶ አረጋ ከበደ ልማት ላይ ነን ሲሉ ተናግረዋል። አቶ አረጋ በኮምቦልቻ ከተማ ተገኝተው ከሩቅም ከቅርብም ሆነው አማራ ክልል ለሚመለከቱና በስጋት ውስጥ ሆነው ለሚጨነቁ የአማራ ክልል በግብርና ዘርፍ ልማት ብቻ ሳይሆን በኢንቨስትመንት ዘርፍም ልማት ላይ ነን ብለዋል። ይህንን የሚሉት አረጋ ከበደ በኢህአዴግ ዘመን የተከፈቱ የኢንዱስትሪ ፓርኮችን በመጎብኘትና የኮምቦልቻ ከተማን በካሜራ ማየት ብርቅ በሆነበት አሰራራቸው መሰረት ነው። በሌላ በኩል በክልሉ ደብረ ብርሃን ዙሪያም በምንጃሩ ራቤቴ ቋሪት አማራ ሳይንት መተማና ሌሎች አካባቢዎች ዛሬም ተደጋጋሚ ድሮን ቅኝት እየተደረገ እንደሚገኝ የኢትዮኒስ የመርጃ ምንጮች ተናግረዋል። በኦሮሚያ ክልል የብልጽግና አመራሮች የክልሉ መንግስት ኃላፊዎችን ጨምሮ ለወታደራዊ ስልጠና ክተት ተጠርተዋል። አገዛዙ ወጣቶችን በጅምላ እያፈሰ የግዳጅ የውትድርና ስልጠና መላኩን የቀጠለ ሲሆን አሁን ደግሞ የክልሉ አመራሮች እስከ ቀበሌ ድረስ ያሉትን ጨምሮ ወታደራዊ ስልጠና መውሰድ አለባቸው ተብለው ክተት ገብተዋል። በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅሮች አመራሮች ከመጪው ሐሙስ ጀምሮ ለአርባ ቀናት መሰረታዊ ውትድርናና እና ፖለቲካ ስልጠና ይወስዳሉን የተባለው ስልጠናውን የሚወስዱት የሱዳ አመራሮች ወረዳና ቀበሌ ዋና አስተዳዳሪዎችና ና የሰላም ና ጸጥታ ዘርፍ ኃላፊዎች ጨምሮ የክልል ጭምር አመራሮች ናቸው ተብለዋል። ለአርባ ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሻውላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑን ምንጮች አስረድተዋል። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሰረታዊ ውትድርና ክህሎት እናም ፖለቲካዊ አቅም ማሳደግ እንደሆነ በጉዳዩ ላይ የሚወጡ መረጃዎች ያሳያሉ። አገዛዙ በዋናነት ከአማራ ክልል በሚያደርገው ጦርነት ጉዳይ ጉዳዩን የብሔር ቅርጽ ለማስያዝ እየለፋ ያለ ሲሆን በተጨማሪነትም ከኦሮሞ ነጻነት ጦር ጋር ላለፉት ሰባት ዓመታት በክልሉ ያካሄደውን ውጊያ ማሸነፍ ባለመቻሉ አሁን ላይ ካድሬዎቹን ወታደራዊ ስልጠና አድርጎ ራሱን ወደ ወታደራዊ መንግስት ለማዘጋጀትና አንድ ለአምስት በማቀናጀት የጦር መሳሪያ ላስታጠቃቸው ገበሬዎችም ጭምር ዋና የጦር መሪ አድርጎ ለመሾም እንደተዘጋጀ ይሰማው። በተለያዩ ጊዜያት በኦሮሚያ ክልል ሚኒሻዎቹና መሰል ታጣቂዎቹ የሚሰለጥኑ ሲሆን ገበሬውም አንድ ለአምስት እየተደራጀ የጦር መሳሪያ እንዲገዛ በአቶ ሽመልስ አብዲስ የቀረበበትን የገንዘብ መዋጮ ከፍሎም በተፈረመ ፊርማቸው ከፊልድ ማርሻል ብራን ጁላ የጦር መሳሪያ መግዛታቸው ይታወሳል። በአሁኑ ሰዓት ታዲያ እነዚህ የጦር መሳሪያዎችን ይዞ አርላ ምስት ራጅቷን የተባለው የኦሮሞን ወጣትና ጎልማሶች ወደ ውጊያ ለማስገባት የዞን የቀበሌና የወረዳ እንዲሁም የክልል አንዳንድ አመራሮች ወታደራዊ ስልጠና እንዲወስዱ እየተደረገ ይገኛል። በሌላ በኩል በኦሮሚያ ክልል ወጣቶች እየታፈሱ በመሆናቸው አብዛኛው ወጣት ከቤት ውስጥ ተደብቆ ይገኛል ሲሉ ነዋሪዎች ተናግረዋል። ወጣቶች በወጡበትና በተገኙበት ቦታ ሁሉም የሚታፈሱባት የአዳማ ከተማ አንዱ ስትሆን አሁን ላይ የወጣት አፍሳው ተጧጥፎ የተባለ ሲሆን ገንዘብ ከፍለው የሚለቀቁ ወጣቶች በተጨማሪ ከአፍሳው ለማምለጥ ከፍተኛ የድብቆች ሂደት ውስጥ መግባታቸውን ወጣቶች ለቢስ ተናግረዋል። ከተያዙ በኋላ ገንዘብ ያለው አመለጠ ገንዘብ የሌለው ወታደር ሆኖ ቀለጠ በማለት ወጣቶቹ ስቃይ ላይ እንዳሉ ተናግረዋል። የምለቀቅበት ብር በኪሲጂ እንቀሳቀሳለሁ ሲል ለ የተናገረው አንዱ ለዚህ ነው በአዳማ ከተማ የጸጥታ ኃይሎች በቁጥጥር ስር የሚቀበሏቸው ሰዎች ቁጥር ለእያንዳንዱ ጸጥታ አባልና ወረዳ አመራር ተተምኖ የተሰጠ መሆኑን እነዚህ ግለሰቦች ይናገራሉ። ቢቢሲ በአዳማ ከተማ የሚካሄደውን አፈሳ እንዲሁም በአስተራሩ ላይ ስለሚቀርቡ ወንጀላዎች በተመለከተ ምላሽ ለማግኘት ሙከራ አድርጌ አልተሳካልኝም ያለ ሲሆን እያንዳንዱ አመራር ለአፈሳና የተጣለበትን ኮታ ለማሟላት ወጣት ለማጥመድ መረቡን ዘርግቶ በአዳማ ጉራንጉር ውስጥ ይንቀሳቀሳል ተብሏል። በዚህም ነው ምላሽ የሚሰጥ እየጠፋው። ለቢቢሲ አስተያየታቸውን የሰጡ የአዳማ ከተማ ነዋሪዎች ግን አመራሮቹ ምን ያህል ሰዎች እንደሚጠበቅባቸው ተናግረዋል። ስለዚህ ያገኙትን ያፍሳሉ። የተጣለባቸውን ኮታ ለመሙላት ሲሉ ጫማ በመጥረግ ስራ ላይ የተሰማሩ ሊስትሮችን ሳይቀር በቁጥጥር ስራ ውለዋል። በአብዛኛው ከአማራ ክልል ወደ ኦሮሚያ ክልል ስራና ለተለያዩ ጉዳዮች የተንቀሳቀሱ ወጣቶችም ታስረው በኦሮሞነት ኮታ ስም በሚኒሻዎቹ ተይዘውና በአመራሮቹ ስር ወድቀው ተመዝግቧል ተብሏል። የአዳማ ከተማ ነዋሪዎች ደግሞ ጨምረው እንደሚሉት ከሆነ በተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መጥሰቶች ይፈጸምባቸዋል ይላሉ። ከኦሮሚያ ክልል መንግስት እንዲሁም ከመከላከያ ሰራዊት እየታፈሱ በአዳራሹ ተይዘው ስለሚገኙና የመከላከያ ሰራዊት አባላት የግዳጅ መልመላ ስለሚባሉ ጉዳዮች ቢቢሲ አፋን ኦሮሞ ምላሽ ለማግኘት ጥረት አድርጌ አልተሳካልኝም ብሏል። ቢቢሲ አፋን ኦሮሞ እንደዘገበው ግን በአዳማ ከተማ በተለያዩ መጋዘኖች ውስጥ ወጣቶች በጅምላ ታፍሰው ተከዝነው አይቻቸዋለሁ ብሏል። እስካሁን ድረስ የኦሮሚያ ክልል መንግስትም ሆነ የፌዴራል መንግስት በግዳጅ እየታፈሱ ስለሚታሰሩ ሰዎች ያሉት ነገር የለም። ከመከላከያ ሚኒስቴር የመልመላ መስፈርት ውጭ በግዳጅ የተያዙ ህጻናት ሰዎችና ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንዲከፍሉ ባለስልጣናት አስገድዷቸዋል። የሚለው የኢትዮጵያ የሰብዓዊ መብት ኮሚሽን ህዳር 26 2017 በምርመራ አረስኩበት ያለው ሪፖርት ነው። ነገር ግን የመከላከያ ሚኒስቴር አዲስ አዋጅ አውጥቶም ወጣቶች በግዴታም ቢሆን ከሃይስኩል በኋላ ሁለት ዓመት ወታደራዊ ስልጠና ወስደው ሀገራቸውን እንዲያገለግሉ የሚል አዋጅን መነሻ አድርጎ አገዛዙ እያፈሰ ቀጥሏል። ታዲያ በዛም ወቅትም አንዳንድ የኦሮሚያ ክልል የሚሊሻ አባላት ወጣቶችን ለመከላከያ ሰራዊት አባልነት ምልመላ በሚል ከያዙ በኋላ ለመልቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ያስገድዷቸው መሆኑን የኦሮሞ ፖለቲከኞችና የኢትዮጵያ ሰብዓዊ ኮሚሽን አረጋግጫ አለው ብሎ ነበር። በአንዳንድ አካባቢዎች የመከላከያ ሰራዊት አመራሮች ከመስፈርት ውጭ የተደረገ ምልመላ መሆኑን በመግለጽ በክልሉ የጸጥታ አካላት የተያዙ ሰዎችን ከማቆያ ስፍራዎች እንዲለቁ ያደረጉ መሆኑን በሰዓቱ ተዘግቦ ነበር። አሁን ግን ካሪዎቹ ራሳቸው ወታደራዊ ስልጠና ታፍሰዋል የተባለ ወይም ተጠርንፏል የተባለ ሲሆን እነሱ ራሳቸው ደግሞ በዞን ደረጃ ያሉትና በክልል ያሉት ወጣቶችን በማፈስ ስራ ተጠምደዋል ተብለዋል። የሰላም ሚኒስቴር ተፈናቃዮች ወደ ቀያቸው እንዳይመለሱ የፖለቲካ ማስያዣ ሆነው አላለም። በትግራይ ክልል በነበረው ጦርነት ተፈናቅለው የነበሩ ዜጎችን የመለስ እንቅስቃሴ ጀምሮ የተደናቀፈው በህዋት ነው ካለ በኋላ ህዋት ሆን ብሎ የፖለቲካ ማስያዣ አድርጓቸዋል ማለት የሰላም ሚኒስቴሩ ህዋትን ከሰዋል። ከሁለት ሚሊዮን ተፈናቃዮች መካከል መመለስ የቻልኩትም በዘጠኝ ወራት 380 ሺ ብቻ ናቸው ብሏል። ከመኖሪያ ቀያቸው ተፈናቅለው በመጠለያ ውስጥ የሚገኙ ዜጎች ወደ ቀድሞ ህይወታቸውና መኖሪያቸው እንዲመለሱ የፖለቲካ ማስያዣና የኢኮኖሚ መጠ መጠቀሚያ ተደርገዋል የሚለው የአገዛዙ የሰላም ሚኒስቴር ነው። የሰላም ሚኒስቴር ብለው ያቋቋሙትና ጦርነትና ግጭትን የሚጠምቀው ይህ መስሪያ ቤት በአሁኑ ሰዓት በሰላም እንኳን ተፈናቃዮች መመለስ ያልቻለ አቅመ ቢስ መሆኑን ራሱ ገልጿል። የሚኒስትሩ የስራ ኃላፊዎች ሚያዝያ 20 ቀን 2017 ዓም የተቋማቸውን የዘጠር እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሲያቀርቡ ነው ይህንን በይፋ የተናገሩት። የሰላም ሚኒስትር ሆነው የአብይ አህመድ ሹመኛ የሆኑት አቶ መሐመድ እንድሪስ ባቀረቡት ሪፖርት ተፈናቃዮችን ወደ ለመጠየቃቸው ለመመለስ የፈረሰባቸውን ቤት ገንብቶ ወይም ትራንስፖርት አመቻችቶ ማጓጓዝም ቢሆን ኖሮ ያን ያህል እንደማያስቸግር ነገር ግን እነሱን መያዣ አድርጎ የመጫወት ፖለቲካ አለ ይላሉ። ላብነት ብለው ያቀረቡት በፌዴራል መንግስትና በዋት መካከል የፕሪቶሪያ ሰላም ስምምነት ከተደረገ በኋላ በትግራይ ክልል በነበረው ጦርነት ተፈናቅለው በነበሩ ዜጎችን የመመለስ እንቅስቃሴ ሲጀምሩ የነበረ ቢሆንም ተፈናቃዮችን የፖለቲካ አጀንዳና መያዣ ማድረግ የሚፈልግ አካል መፈናቀላቸውን በደል አድርጎም ቢያቀርብም ተስማምተው ወደ ቀያቸው መኖሪያቸው እንዲመለሱ አልፈለግም በማለት ህወሓትን ከሰዋል። መንግስታቸው ቁርጠኝነት አለው የሚሉት እኒው ሚኒስትር ተፈናቃዮችንም የመመለስ ፍላጎታችን ከፍተኛ ነው ቢሉም ሂደቱን ለማደናቀፍ የሚፈልጉ ፖለቲከኞች ምራቸው ስራችን አስቸጋሪ ያርጎብናል ማለት ምክንያታቸውን ድርድረዋል ለምሳሌ በራያ አካባቢ ተፈናቃዮችን የመመለስ ስራ ለማደናቀፍ ከዋት አካባቢ የተደረገው ጥረት ስንመለከተው አጀንዳው ለፖለቲካ የመጠቀም ፍላጎት እንደሆነ እናያለን ይላሉ ኢትዮጵያ ውስጥ አሉ የሚባሉ ተፈናቃዮች ወደ ቀያቸው በመመለስ በነበሩባቸው አካባቢዎች አልምተው ባፈሩት ሀብት ጥቅማቸውን አስጠብቀው መሄድ የዜግነት ጉዳይ ነው የሚሉት እኒው ሚኒስትር የሚኒስቴር መንግስት በዚህ ላይ ግልጽ አቋም አለው ይላሉ። የማህበረሰቡ ችግርም አሁን ላይ እናውቋለን ባይ ናቸው። የሰላም ሚኒስትር ዴታ ናቸው የተባሉት አቶ ቸርጌታ ገነነ ደግሞ ተፈናቃዮች መመለስ ከሰው አጀንዳነት የወጣ ፖለቲካዊ መሆኑ ስራው አስቸጋሪ አድርጎታል ብለዋል። ፖለቲካዊና ኢኮኖሚያዊ ጉዳይ ሆኗል። አሁን ላይ በተፈናቃዮች ላይ ፖለቲካ የሚሰራ ኃይል አለም፣ በተፈናቃዮች ኢኮኖሚያዊ ጥቅም የሚያገኝ ሀይል አለም። ይህ ኃይል ደግሞ ተፈናቃዮችን መመለስ አስቸጋሪ አድርጎታል ሲሉ ተደምጠዋል። ይህ ለህዝብ ተወካዮች ምክር ቤት የቀረበ ሲሆን የህዝብ ተወካዮች ምክር ቤት አባላት ግን በጉዳዩ ላይ ፖለቲካዊ መፍትሄ እንዲሰጥ አልጠየቁም። ዋነኛው የተፈናቃዮች ችግር የአገሪቱ አጠቃላይ ስርዓታዊ መዋቅር ያለበት ደረጃ ከፍ ማለቱ እንዳለ ሆኖም አብይ አህመድና እራሱ አገዛዙ የመሰረተው ፓርላማ ጨምሮ ፖለቲካዊ ጥያቄዎችን መመለስ ያልተቻለ መሆኑን መገንዘብ ያሳናቸው መገንዘብ የተሳናቸው በመሆኑ ይህንን ችግር ለመፍታት ፖለቲካዊ መፍትሄ ያስፈልገዋል ብለው የሚያቀርቡ የፓርላማ አባላት እንደሌሉ ግን ታውቋል። ባለፉት ዘጠኝ ወራት 38 ተፈናቃዮችን መልሻለሁ ያለው የአገዛዙ ሰላም ሚኒስቴር የትና በማን እንዴት እንደሆነ ግን በዝርዝር አላቀረበም። የኢትዮጵያ ሰራተኞች ከዓመት በፊት ላነሷቸው አንገብጋቢ ጥያቄዎች ጠቅላይ ሚኒስትሩ ምላሽ አልሰጡኝም አሉ። የዘንድሮው የሜዴ በዓልም መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል ለማክበር ተገደናል ብለዋል የሰራተኞች ማህበር በአሁኑ ሰዓት የኢትዮጵያ ሰራተኞች አንገብጋቢ ለተባሉ ጥያቄዎች ምላሽ ሊሰጣቸው ባለመቻሉ ጠቅላይ ሚኒስትር አብይ አህመድ በድጋሚ እንዲያነጋግሯቸው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ጥያቄውን አቅርቧል። ከሰራተኞች ደሞዝ በቀጥታ ተቆርጦ ለአደጋ ስጋት መከላከል ገቢ ይደረግ በሚል የሚያስገድደው ረቂቅ አዋጅ ሰራተኞች ላይ ተፈጻሚ እንዳይሆን ጥያቄ አቅርቧል ይላል ሪፖርተር። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰመኮ ፕሬዚዳንት አቶ ካሳን ፎሎም ነገ የሚከበረውን የሜዴ በዓል አስመልክተው በሰጡት መግለጫ በተከታታይ መንግስት ምላሽ እንዲሰ እንደሚሰጥባቸው የቀረቡ ዋና ዋና ጥያቄዎች እስካሁን ምላሽ ባለማግኘታቸው ሰራተኞች ላይ ከፍተኛ ጫና እያሳደረ ነው ብለዋል። ከአንድ አመት ተኩል በፊት ከጠቅላይ ሚኒስትር አብይ ጋር በነበራቸው ውይይት መድረክ ላይ አውንታዊ ምላሽ ሰጥባቸዋል ተብለው ቃል ተገብቶላቸው የነበሩ ጥያቄዎች እስካሁን ምላሽ አላገኙም ይላሉ እኒሁ ኃላፊ። ምላሽ ሳናገኝባቸው የቀሩና የሰራተኞች አንገብጋቢ ጥያቄዎች ናቸው ካሏቸው ውስጥ በቀዳሚነት ጠቅሷቸው የደሞዝ ግብር ምጣኔ እንዲሁም አንዱ ሲሆን ዝቅተኛ የደሞዝ ወለል ይተግበር የሚለው ዝቅተኛ የደሞዝ ወለል ይተግበር የሚለው ምላሽ ካላገኙት ያሉት ጥያቄዎቻችን መካከል ናቸው ብለል። ጥያቄው መቅረብ ከጀመረ አመታት ያስቆጠረ ቢሆንም ለእነዚህና ሌሎች ጥያቄዎቻችን ምላሽ ሳይሰጥ በመቆየቱም የዘንድሮ የሜይ ዴይ በዓልን መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ስጠን በሚል መሪ ቃል ለማክበር እንገድዳለን ብለል። በአጠቃላይ በበዓሉ እንዲከበር የተመረጠው መሪ ቃል በዋጋ ንረት ካለበት በማይነቃነቅ ደሞዝ ከእጅ ወዳፍ በሆነ ኑሮ በልቶ ማደር እየተቸገረ ያለውን የሰራተኛ የዕለት ተዕለት እውነታ የሚያንጸባርቅ ነው ሲሉ የመረጡትን ቃል ወደ ወስዶነዋል ይላሉ። ዋና ኃላፊው አቶ ካሳውን ጨምሮም በሚሊዮን የሚቆጠሩ ኢትዮጵያውያን ሰራተኞች ያለው የኑሮ ሁኔታ አሁንም በጣም የሚያሳስብ ነው ካሉ በኋላ የዋጋ ግሽበት የደሞዝ ተከፋይን የመግዛት አቅም መሸርሸሩ ቀጥሏል ይላሉ። ስለዚህም ጠቅላይ ሚኒስትሩ ድጋሚ አግኝተው ምላሻችን ሊሰጡን ይገባል ሲሉ መናገራቸውን ሪፖርተር ዘግቧል። የጠቅላይ ሚኒስትሩ የግል አክቲቪስት ነው የሚባለው ስዩምት ሾመ ከአቶ ዮሐንስ ባያሎውና ከአቶ ክርስቲያን ታደለ የቀረበበትን ክስ ቀርቦ ምላሽ የማይሰጥ ከሆነ በፌዴራል ፖሊስ ከለላ ነው እየተፈጸመ ያለው ብዬ ወስዳለሁ አለ ከፍተኛ ፍርድ ቤት። ስዩምት ሾመ የተባለው ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችን ማጉደፍ የሚቀጥል ከሆነ ስራችን ልናቆም እንገደዳለን ያሉት ደግሞ የከፍተኛ ፍርድ ቤት ዳኞች ናቸው። ያገዛዙ ጠቅላይ ሚኒስትር አብይ አህመድ የግል አክቲቪስት ስዩምት ሾመ በህግ ከማይጠየቁ የቤተ መንግስት ሰዎች አንዱ ነው ቀጥሏል ሰባት ዓመታት ማንኛውም ሰው ብሔር፣ ሃይማኖት፣ ጎሳና ድርጅት በመዝለፍ በማንቋሸሽና ከህግና ከሞራል በላይ የሆኑ ተግባራት እንዲፈጸም እንዲገደል፣ ወይም ደግሞ እንዲጨፈጨፍ፣ እንዲጠላ ወይም ሀብቱ እንዲወድምበት የሚያደርግና የተፈቀደለት ስዩም ተሾመ አሁን ደግሞ በፌዴራል ዳኞች ቅሬታ አቀርቦበታል። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቦያለና የአቶ ክርስቲያን ታደልን የክስ ሂደት አስመልክቶ በችሎት ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነስርዓት እንዲያስይዘው መጠየቃቸውን አስመልክቶ በቅርቡ ይፋ ተደርጎ ነበረ ጉዳዩ እየተመለከተው የሚገኝ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትእዛዝ ሰጥቶም ነበር። ይሁን እንጂ ስዩም ተሾመ የተባለው ግለሰብ በትላንትናው ዕለትም ለሶስተኛ ጊዜ ፌዴራል ፖሊስ ግለሰብን አላገኘውም በሚል ምላሽ ሰጥቶለታል። የተባለው የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርበው ትእዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርአቱ ላይ ያለውን ንቀት የሚያሳይ ነው ማለት ፌዴራል ፖሊስን ወንጅለዋል። አክለውም ግለሰቡ በኋላ አዲስ አበባ ተቀምጦ የፍርድ ቤት ዳኞችን ስም ሲያጎድፍ እየዋለ ነው፣ ከችሎቱ አቅም በላይ ሆኗል። ስለዚህ የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለው በዛሬው በትላንትናው ዕለት ችሎት ላይ እንደተናገሩ ሚዲያዎች ዘግቧል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችን ለማቆም እንገደዳለን ብለዋን ዳኞቹ ተብሏል። አቤቱታውን ያቀረቡት አቶ ዮሐንስ ባያለው በበኩላቸው የአቃቢ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸውን እንዳይደርሰን ተከልክለን እያለ በአቃቢ ሕግ አቶ ኢያስፔድ አበጀ በኩል ለአቶ ስጂም ትሾመ ተሰጥቶ በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንን ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በቁጥጥር ስር እያለን የሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም? ሲሉ ጠይቀዋል። ችሎቱ በበኩሉ አሁን ጉዳዩ ከናንተ ወጥቶ የፍርድ ቤቱ ጉዳይ ሆኗል። ከዚህ ችሎት አልፎ አጠቃላይ የፍትህ ስርአቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤት ትእዛዝ ካልፈጸመ የፍትህ ስርአቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይህ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ለአቶ ዮሐንስ ቧያለውና ለጓዶቻቸው ክርስቲያን ታደልና መሰል የአማራ ታሳሪዎች መናገራቸው ሰምቷል። ሰምቷል የፌዴራል ፖሊስ ለአራተኛ ጊዜ ስጅምት ሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ ም ተለዋጭ ቀጠሮ መስጠቱም ተሰምቷል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች ሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ነው።